ሰላም ሰላም ፍሬንዶች እንዴት ናችሁልኝ ሁሉ አማን ነው ወይ አብርሽ የቄራው ነኝ ዛሬ መጥቻለሁ ዛሬ እንግዲህ ያው በመጀመሪያ ከልብ ከልብ ከልብ አመሰግናለሁ ለሁላችሁም ነባሮቹም እንዲሁም ደግሞ አዲስ ለምትገቡትን ወደኔ ቻናል ቤተሰብ ሆናችሁ የምትቀላቀሉትንም ከልብ አመሰግናለሁ ማለት ነው ወደ 200 ሺህ ገብተናል እሁድ ዕለት አብረን እናከብራለን ማለት ነው ሲቀጥል ያው ውድለት ስንገናኝ ስለ ሁለት መቶ ሺው ብናወራበት ይሻላል። ዛሬ ግን ጉዳይ ወደ ጉዳይ ልግባና የማልጠብቀው ሰው የማልጠብቀው ቦታ ተገኝቶ የአንድ የሚዲያ ሰው በጣም ከአሁን በፊት እንደውም አድንቄው ጥሩ ስራ የምትሰራ ምናምን ብዬ በጣም እንትን ብዬው ነበር። እና ድራማዎች ምናምን ነበር የሚሰሩ ሰይዶና ሰይዶ ነው። ሚስቱ ማናት? ስመያ ነው ምናምን እና ሁለተኛ ሚስት አግብቶ ከዛ በኋላ ታሪኩ እንደዛ ነው። ያው ወይ ድራማ ነው ወይ ፕራንክ ነው በሚለው ነው ማወራው እንጂ ሪል ነው ብዬ አይደለም ማወራው። እስኪ ሶስቱንም ጋብዛቸውና ወደ ሚዲያ ከዛ በኋላ ምንድነው ሌላ አቡጥቡጥ ሌላ ጫጫታ ውስጥ የቀተታችሁ? ምንድነው ትልልቅ ሰዎች አይደላችሁ ወይ ከጠበቅኩህ በላይ ደግሞ እኔ እነዛን አላቃቸውም። እና አንተን እንጂ ወላችኛው ሚስትህን ወላችንም አላውቃትም። አንተን ግን አውቃሃለሁ ብሮዬ ስለዚህ፣ አንድ ምክር ጣል አደርግልሃለሁ። ወደ ሚዲያ ጋብዝዣችሁ ማለት ነው። ከይቅርታ ጋኔ ሰው አልመርጥም ስናገር ና ያው ታገሱኝ፣ ይጠቅማችኋል ብዬ ስለማስብ ነው። ጊዜ ካለን ደግሞ አንዳንድ አስቂኝ እና አንዳንድ ትዝብት የሆነ ቪዲዮዎችንም ጋብዛችኋለሁ። ከዛ በፊት ግን እነ ሰይዶን ልጋብዛቸው። እስኪ ምንድን ነው ምንድን ነው ሚዲያውን? እንደዚህ ተው እንጂ መጀመሪያ እስኪ አንደኛው ሚስትየው የምታወራውን እንስማል። ተራ በተራ ካላስገቧቸው ሌላ ቡጥቡጥ ይፈጠራል። ስለዚህ እስኪ አስገባት ያተ የመጀመሪያዋን አላ አሁን እኮ የመጀመሪያዋ ሁለተኛዋ እያልን እኔ ለማውራት ራሱ አንደበቴን ይዘኛል። ለምን አንድ ሰው ለአንድ ነው እኔ የማውቀው እስከማውቀው ድረስ ሶሪ እና በጣም ይቅርታና እኔ አንድ ሰው ለአንድ ሲሆን ነው ሰላምም የሚመጣው በዛ አምናለሁ እኔ ሙሉ ህይወቴን ሙሉ ነኝነቴን ተሰጥቼላት ማለፍ የምፈልገው አንድና አንድ ሴት እንጂ ንብረት ስላለኝ ወይ የተሻለ ነገር ስላለኝ እያማረጥኩኝ ማግባት ተገቢ ነው ብዬ አላስብም ይሄ ሴቶችን እንደመጨቆን ነው የምቆጥረውና ይከብዳል ያም ምንድን ነው እናንተ አሁን ቁልጭ አድርጋችሁ እያሳያችሁን ያላችሁት ያ የሚያመጣው መዘዝን እንዲያው ድራማ ነው አውቃለሁ ግን መዘዙን ራሳችሁ እያሳያችሁት ነው። እስኪ ስለዚህ አንደኛዋን አስገባት፣ የመጀመሪያ ሚስቱን። እስኪ ምን ነበረ፣ እስኪ ምን ነበረ፣ እስኪ ቀጥዬ፣ እስኪ በአጭሩ እኔ ከሳይድ ጋር መገናኘት አልፈልግም። እኔ በቃ በጣም ይቅርታ፣ ተመልካቾችንም ይቅርታ ጠይቃለሁ በዚህ አጋጣሚ። ተገናኘና ምትሉኛላችሁ፣ በጣም ይቅርታ ማለት ነው። አልገናኝም። የማልገናኝበት ምክንያት የራስ ምክንያት አለኝ። ምክንያቱ ምንድ ነው? አንደኛ ስለእኔ ስለ ወንዱ ልጅ ራሱ አውርቼ መልስ እንኳን አልሰጠበትም። ዝም ምን ያለው ነውም አደለምም ምናምንም ብሎ አብራርቶ አልሰጠም ማለት ነው። ምክንያቱም አሁን አደለም እንዳይል ችግር ነው፣ ነውም እንዳይል ችግር ነው። ስለዚህ አዩ ብቻ አለችው ችግር። አዩ ደግሞ እንደምታየዋት ናት። እኔ ከአዩ ጋር እንደው ጭራሽ እኔ እንጃ የመኖር እኔ አዩ የባሌ ሚስት ሆና እንኖራለን የሚል ህልምም እንትን የሚለኝ ማለት ነው። ስለዚህ ከአዩ ጋር ከባለቤት ጋር ኖር እኔን አትፈልገኝ እኔን ተወኝ ነው ምሎ ጭር አማ እንግዲህ በቃ በቃ በቃ በቃ አንዴ ልንገራቸው አንዴ አሁን አንቺ ውጭ ውጭ እናንተን ቀስ እያሉ ነው ማስገባት ቀጣይ ሁለተኛዋን ሚስቱን ታስገባልኛለሽ ግን አንድ ነገር ልናገር ይውላችሁ ሁለተኛ ሚስት ሆነች ትኖሪያለሽ ብዬ አንድ ቀን አስቤ አላውቅም እንደ ቀልድ ነው የሚወራው ጎበዝ፣ እንደ ቀልድ ነው በቃ። ሁለተኛ ሚስት፣ አንደኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት፣ ምንድን ነው ወንድ ጠፋ እንዴ ጎበዝ? አልገባኝም። በዚህ ክፍለ ዘመን ሃይማኖቱ ራሱ ቢፈቅድ አንዳንድ ሰዎች ይህንን ነገር መቃወም መቻል አለባቸው። በቃ አንድ ሰው ለአንድ ነው በቃ። ያ ነገር ነው ሰላም የሚያመጣው የሚለውን ነገር መገንዘብ አለባቸው። በሌላ መንገድ እንዳታስቡት የምንናገረውን መቼም ተቆርጦ ነው እስኪ ሁለተኛ ሚስት እንደ አንደኛ ሚስት ሁለተኛ ሚስት እያልኩኝ ላውራ። እሺ ምን ይደረጋል? እስኪ ሁለተኛ ሚስት አስገባት እና ቁጭ አንዴ። ምን ነው ወይ እንጂ እኔ ላይ ማጣፍትጪ። ስለሱ ጉዳይ ልናወራ ነው የመጣ ነው። እስኪ አንቺስ ምንድነው ምንድነው ያመጣሽ? እኔ ጋ ምንድነው የተፈጠረው ነገር? እስኪ ካንቺ መስማት እንፈልጋለን? ቀጥይ እስኪ። ምንድነው ችግር ከሷ ላይ ምን አግኝታ ነው ምንድነው ያለ? ገና ከድሬዳዋም ከመግባቱ ገና እግሩ ከመቀመጡ እዚህ ወደ ሀረር ሄጄ እፈልጋታለሁ፣ ድሬዳዋ ሄጄ እፈልጋታለሁ እያለ ምንድን ነው ያደረገች ምንድን ነው ያደረገችበት? በጣም እርግጠኛ ነኝ ወይ ሽንቷን ቀዝቀዝ ሳይን ሙቅ ሽንቷን አጠጥተዋል እንጂ ዝም ብሎ እኔ እያለሁ ነው ሚዲያ አድጓል። እስኪ አስገባው፣ ግድ የለም። ቀስ በል ሰይዶዬ፣ እኔ ስለምወድ ስለማከብር ቀስ አድርጌ ነው ምነግርህ ብሮዬ። እና መጀመሪያ እስኪ እንደ ወንድማዊነት የተሰማህን ነገር ይንገረን። አደል እንዴ? ምንድን ነው ምንድን ነው የተፈጠረው? እስኪ ሀረር ነው ድሬዷ ምናምን ሚስት ፍለጋ አንደኛዋን ወሄድሃል ምናምን። አንዷን ይዘህ ቁጭ ብትል እኮ ይሄ ሁሉ መንከራተት አይመጣም። ፍቅርም ሙሉ ፍቅር ትሰጣታለህ፣ እሷ ሙሉ ፍቅር ትሰጣለች። ከዛ ውጭ ግን አለሌ እንገባለን። እናየዋለን እኮ የእሷን ከዛ በኋላ የተፈጠረውን ታያላችሁ። አሁን እስኪ ገባችሁ፣ ጠብቁኝ ብቻ አንዴ። ከዛ በኋላ ይገባችኋል በደንብ ማን ማለ እየፈነዳ እንደሆነ። እንግዲህ እንደ ትልቅነት መቼ ሚዲያም አድጓል። በፊት ድራማዎች ትሰሩ ነበር። ያንን ድራማ ደግሞ ሪያሊቲ ሾው ነው ብላችሁ ከጀመራችሁ ጥሩ ሪያሊቲ ነው ብለን እንቀበል ሾው ነው ብለን እንጂ ይሄ እውነተኛ ታሪክ ነው ብለን ካቀረባችሁት ምንድነው ትምህርት የሚሰጠን ለህብረተሰብ ውስጥ ምንድነው የምታስተላልፉት? ይህንን ነገር ከግምት ውስጥ ብታስገቡ መልካም ነው። ሲቀጥል ሰይዶ ምን ነበር፣ እስኪ ወሬ ሳላበዛብህ ምን ነበር ያንተስ? ሬዶልጄ ነበር ድሬዳዋ፣ ሀረር ምናምን ሄጄ ነበር። ከዚያም በኋላም ተመልሼ አዲስ አበባ ውስጥም ብዙ ዞሬ ነበረ። ግን ያው ቪዲዮ አልቀረጽኩላችሁም። አሁን መጥቼ በአዳማ በቤታችንን ያሉት ማለት ነው ስመጣ፣ ምን ገጠመኝ መሰላችሁ? አዩ የለችም ቤት የለችም። ቤቱን ለቃ ወታለች

ሌላ ፈልግና ይዋ በቃ እኔም ፍታኝ አለች አለች። አዩ እንግዲህ በአንድ ዱላ በአንድ ሚስት አብሮ ሲኖር መጋጨት፣ መደባደባ አጠፋች። አሁን በዚህ ጉዳይ ላይ ምንም ማለት አንችል። በቃ ከቁጥጥር ውጪ ሆንኩኝ መጥተዋል። እና እሷ ለካስ ካሜራ ደብቃ ነበረ እንትን ያለችው እኔ ድሬዳዋ ቪዲዮ አሁን እንግዲህ በዚህ ጉዳይ ላይ ምንም እንድል አልችልም። እንግዲህ የሰው ልጅ በገዛ እጁ ሲንከራተትም የማየው እንደዚህ ሲሆን ነው። ሁለት ሚስት፣ ሶስት ሚስት፣ አራት ሚስት እኔ አይገባኝም። ይሄ በጣም እንቆቅልሽ ነው ለእኔ ራሴ ለእኔ ራሴ እንደ አንድ ሰብአዊነት እንደ አንድ ሰው አንድን ሴት ካፈቀርኩ በኋላ ከእሷ ጋር በትዳር ከመሰረትኩ በኋላ አብሬያት እየኖርኩ እያለ ብር ስላለኝ አቅሙ ስላለኝ ወይም ደግሞ ማስተዳደር ስለምችል እኩል የሆነ ነገር ይሄ እኩል የሚባል ነገር የሚያስተዳድር ሲሆን ነው ምናምን ብለው የሚሸውዱት ነገር አለ። እሱ ለሴቶች በጣም ትልቅ ጉዳት እያመጣ ነው። እንዲሁም ደግሞ ሰላምን እያሳጣ ነው። ለምን ብትሉኝ እንዴት ነው? ዛሬ እሷ ጋር አድራለሁ፣ ነገ ደግሞ እሷ ጋር። ራሴ ጭንቅላቴ ውስጥ አይገባም ይሄ ነገር። አሁን ከምንጋ ከምንጋ እንዳታገናኙ። ይሄ የኔ አመለካከት ነው። በፍጹም ልሞትላት፣ አብሬያት ልኖር፣ ህይወቴን ልሰጥላት የሚገባው አንድና አንድ ነው። እሷም ደግሞ በህይወት ካጣኋት ወይ የሆነ ነገር ምናምን እንደዚህ የዝሙት ነገር ውስጥ ገብታ ካገኘን ወይም እሱም ዝሙት ውስጥ ገብቶ ከተገኘ ፍቺ ሊፈቀድልህ ይችላል። ከዛ ውጭ ግን አንድ ሰው ለአንድ ነው በሚለው ቢሆን ጥሩ ነው ብዬ አስባለሁ። እስኪ አሁን ወደ ቀጣዩ ንግባ። እናመሰግናለን። እስኪ አስገባቸው። እስኪ እነዚህን ሁለቱን ደግሞ ምንድን ነው የፈለጉት? ምን ነበር ሳትን ጫጩ ታዲያ ንገሩ። ሶስቱንም አስገባቸው፣ ችግር የለው ምን ያለው ችግር የለውም። አስገባቸው። አሁን ምን እንደፈለጉ እያንዳንዱን ተወያዩ። እስኪ ተነጋገሩ። ምንድን ነው የፈለግሽው አንቺ? ነው የምፈልገው። ምንድን ነው አንቺ? ፍቺ፣ ፍቺ። አልሐምዱሊላህ ተገላገልኩ። እንዶም ካንቺ ከመጣ ፍትህ ታረግሽ እናትዬ። አልሐምዱሊላህ ይሄ ከመጣ ዛሬ አልፈታሽ፣ ምን ትሆኚም። ከራሽ ከመጣማ አልሐምዱሊላህ

ይበቃል፣ ሃይላይቷን ከሰማን ይበቃል። እና ይኸውላችሁ እንግዲህ የህፃን ጨዋታ አሁን እንግዲህ ሰይዶኔ በጣም ትልቅ ሰው ነው፣ ያኔ ቢያንስ ሚዲያ ላይ ቆይተሃል። የሚዲያን አጠቃቀም መቼም ላንተ አልነግርህም። ከምንም በላይ ሚዲያ ላይ ስንወጣ ከምንም በላይ ማስቀደም ያለብን የቪው እና የብርን ጉዳይ ሳይሆን የክብራችንንም ጉዳይ ማሰብ አለብን። እቺ የመጀመሪያው ሚስትህ እንግዲህ ሚስትህ ልጅ ወልደህላት ምናምን የነበረች ናት። እቺ መጣች ተባለ እንግዲህ ታሪኩን እኔ ሃይላይቱን ነው ያየውላችሁ እንደውም በቲክቶክ ሁሉ ነው ያየውላችሁና፣ ሰይዶ እንዴላ እንደዚህ አይነት ቦታ እንዴት ብዬስ ገብቼ ሳይ ምን ስል እንዴት አንተም ተንቀህ ሚስትህን ማስንቀህ ሁለተኛ ሚስት ደግሞ መጥቶ ያኔ ችግር የለም፣ ከዛ በኋላ ለእናንተ አስተሳሰብ ነው ምል። ከዛ በኋላ ደግሞ እንደገና ጭቅጭቃችሁን ደግሞ ካሜራማን አስቀምጣችሁ መጨቃጨቅ እንደዚህ ነው። ሰይዶ ላ ይሄ ለአንተ አይገባም። ብትመለስ መልካም ነው እውነቴን ነው። እንደ ወንድማዊነት እንደው የምር ነው ብለን እንኳን ብንወስደው እንኳን ትልልቆች ናችሁ። እንደናንተ ደግሞ ትልልቅ ሰዎች አሉ፣ ተነጋግራችሁ መፍታት ትችላላችሁ። በሃይማኖት አባቶችም ይሁን መፍታት የምትችሉበት መንገድ ይኖራል። ነገር ግን ይህ ይዘት እንደዚህ አሁን ብዙ ጊዜ ካስተዋላችሁ የሚዲያ ሰዎች የሆነ እንደዚህ በቃ የእውነት ነው ብሎ የሚሰሩት ላይ ሲደባደቡ ምን ሲለጣለጡ ምናምን የውሸትም ቢሆን ማለት ነው እንደዛ ምናምን ወይ ፌንት ሲሰሩ ምናምን ካሜራማኑ መቅረጽ እንጂ ሰብአዊነት የለውም፣ ሮቦት ነው። በቃ ላይክ እንደዚህ በቃ በዚህ አጋጣሚ እንደውም ንገራችሁ፣ ይህንን ገዝቼው ነበር እና ባክግራውንድ ላይ በጣም መብራቱ እንትን ይሰጣል በጣም የሚያምር ነገር እና ገዝቼው ከዚህ ብርሃን ጋር ከዚህ ብርሃን ጋር ከዚህ ብርሃን ጋር ካረኳቸው እንትን ብሎ ሊወጣ አልቻለም እና በጣም ወድጀው ነበረ ግን ብገዙት ደስ ይለኛል። ቤታችሁ ለቤታችሁ እንደዚህ ያደርጋችሁት ግድግዳ ላይ እንደዚህ ስታበሩት በቃ ሰማይ ምናምን ኮኮብ ምናምን ምናምን እንደዚህ አይነት ነገር ነው። ሙሉን ቤታችሁን ያሳ እንትን የሚያደርገውና ያሳምረዋል። ደስ ይላል። በጣም ወድጃት ነበር። እንትን ያልኳት እንደምታይዋት፣ ቻርጀር እዚህ አላት። እዚህ ጋር ማብሪያ ማጥፊያ ምናምን አላት። በቃ ካላስ አልኳችሁ። ሰላም ብዬ አለው። እንግዲህ እንዳልኳችሁ ነው። በኋላ ይተነሳል። እሺ አሁን ምን አስተዋላችሁ መሰላችሁ? እንደዚህ አይነት ሮቦቶች ናቸው መሰለኝ የሚቀመጡት። ፌንት ሲሰራ ምንም ሲል ምንም ሲል እነሱ ስራ አንሳኝ እንኳን ቢል ቀረጻ ስራ ላይ ያለለን እንዴ ነው ሚል እና ይገርመኛል። እኔ ሲሰዳደቡም ቤተሰብ ለቤተሰብ ካያችሁ ዩቲዩብ ላይ ካያችሁ ቤተሰብ፣ ፍቅረኛሞች፣ ትዳራሞች ሲጣሉ ምናምን ካሜራማኑ በቃ እኩል ነው የሚቀርጸው። ማገላገል ምናምን ቀርተዋል። ላይክ እንዴት ነው አሁን ፋሽን ያደረግነው ነገር፣ ሰውን ስንረዳ የሆነች ትንሽ ነገር ስንሰጥ እንደዚህ ብለን ሰልፍ ይኸው ሰጥቻለሁ፣ እስኪ እንደገና ደግሞ ምግብም ከሰጠን ደግሞ እስኪ ብላ ብላ እያልን እዚህ ግሮሮ ላይ በካሜራ እንዲገብተን ጋር መቅረጽ እኔ ቀረ በቃ ይኸው እየዋጠ ነው ምናምን በቃ እንደዚህ አይነት ነገር እና ሙድ አትያዙ አያችሁ ሙድ አትያዙ ነው የምለው እኔ ሰይሎ እናንተ ትልልቆች ናችሁ አሁን ከዚህ በላይ እንግዲህ ድንግልና ይመልስ ሽንትን ያጠጣች ያጠጣችው ምናምን ምንድን ነው አሁን ምን ከምኑ ጋር ምንድን ነው ምንድን ነው የተገናኘው የህፃን ነገር ውስጥ የገባችሁት ምንድን ነው ምን ሰይጣን አሳሳታችሁ ጭራሽ ከመጣማ አልሀምድሊላሂ ነው ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን ስንት ቅቅ አረግና ራሴ ነው። እውነቴን ነው። በሃይማኖቶቻችሁ ሶስታችሁ ሂዱና የሆነ ነገር እንትን አስብሉና ወደ ቀልባችሁ ተመልሳችሁ እንደ ድሯችሁ ድራማቲክ የሆነ ነገር ምናምን ድራማን በድራማነቱ ይዘት ይዛችሁ መታችሁ ምናምን። አሁን እኮ ግራ ገባን እኮ ለዩቲዩብ ቪው ተብሎ ቤት ድረስ እየገባን ነው። በቃ ጓዳ ድረስ እየገባን ነው። የእናንተን ላይፍኛ ምን ምን ያገባን እኛ ምን አገባን? ካስተማራችሁ አይቀር ደግሞ ፍቅርን የሚያስተምር ወይ ደግሞ ይህ ነገር በሸሪአ ህግ እስከ አራት ይፈቀዳል ወንዶች ምናምን የሚለውን ትክክል ነው ብላችሁ የምታስቡ ሰዎች እንደናንተ አሁን ሁለት ይዘሀል ሶስተኛ ታገባለህ አራት ትሄዳለህ ምናምን አይነት ነገር አይደለ እንደዛ ባታደርገውም ራሱ ታሪኩን እየነገርከን ነው አይደለም። ስለዚህ ያንን ነገር እስኪ ቢያንስ እንኳን ቆም ብለህ ማሰባክት ሆነ ምን እስኪ አሁን ምን አሁን አገባው ብለህ አመጣህ አሁን እንደውም እስኪ እዚህ ጋር እንግባ። እዚህ ጋር አሁን ሰይዶ እንግዲህ መውረድ ማለት አሁን ጓደኛዋን ሶስተኛ እንዳልኳችሁ ሁለተኛዋን ሚስትየው ሁለተኛዋ ሚስትየው ጓደኛዋን ይዛ መታለች። ጓደኛዋ አብረው እያወሩ ሰይዶን እያወሩት የሚናገረው ነገር ማለት በቃ ለወንዶች ምንም ችግር የለም ገባችሁ? እስከ አራት ስለሚፈቀድለት እሷንም ሁሉ አንቺ ሁሉ ትለምኝኛለሽ፣ አንቺ በረኪና ታጭልኛለሽ፣ ትመጫለሽ። ያኔ እሺ ብትለው እችኛዋን ጓደኛዋን የሚያገባል። እኔ ምንድን ነው አልገባኝም። ያኔ መቢፉት ብራሴ ያልኳችሁ እኮ ለምንድን ነው መሰላችሁ፣ አይገባም ጭንቅላቴ ውስጥ የምላችሁ። እንዴት ያኔ አሁን ወንድ ልጅ እንደ ልቡ በቃ ቃላሴ የተመኛትን ካለው ታይለሆን ይላካል፣ ሊያገባል ፍቃድ አለው። ሴት ልጅ ግን ና እዚህ ጋር አሁን የተናገረውን እንግዲህ አስገባቸውና ምን ነበር ያልከው ቅድም? እስኪ አውሩ ያወራችሁትን እስኪ እንስማ። እራስሽ ተሽ አግባኝ ማለት የነበረብሽ አርፈሽ አደብ ግዢ። ጓደኛሽን አብራችሁ ወዳችሁ አደጋችሁ አደብ ግዢ እና ባለሽ ጋር ቁጭቤ ነው እንጂ ይባለው ሴት ልጅ መታ እንደ ሴት አንጣልቀ ገብተማለ ፍታት እንደዚህ አድርጋት፣ መልስላት፣ ልብሷን ሰብስብ፣ ሻንጣ ልታግዣት የመጣሽው እኔ? አንቺ ለምን ውስጥ ነው? ለምን ሳምንት ቆየሽ ነው? በትዳር ለምን በቃ በቃ በቃ ያኔ ይቺ አጠገቡ ያለችው ሚስቱ ናት፣ ያኔ ሁለተኛ ያገባት ሚስቱ ነው። ሪስፔክት የሚባል ነገር አለ በአነጋገር ደረጃ እንኳን። አሁን ሪስፔክቱን እንዲያጠፋ ያደረገው የእነሱ የፍላጎት ፍቃድ ነው ብዬ ነው ማስበው። ለምን ብትሉኝ እዚህ ጋር አሁን ሚስቱ ሁለተኛ ሚስቱ ባለችበት፣ ከፈለግሽ አንቺ በረኪና ጠጭልኛለሽ፣ እኔ አፈቅረሽ ወደሽ፣ በዚህ ደረጃ በትዳር አጋርህ ጋር ቆመ ማውራት ምንድን ነው? ራ ባ ኪ ፈቃድ ሌላ ነው። አራት ማግባት ሌላ ነው። ሪስፔክት ማድረግ ሌላ ነው። ገባችሁ? ሴት ልጅ ስለዚህ ይህንን ነገር ከግምት ውስጥ ብታስገቡልኝ ደስ ይለኛል። ለሴት ልጅ ክብር በሚሰጥበት ቦታ ትሰጣለ። ለምን ሚስትህ ናት። እህት ከሆነችም እንደዛው። አለሌ ከሆነች ክብር ላሰጣት ትችላለች። ግን እቺ ግን ሚስትህ ናት። ሁለተኛ ሚስት ተብላ ያስተዋወቃት እስከሆነች ድረስ ምን አይነት ምክር ነው አሁን ሌሎቹ እየመከርን ያለ ነው? ችግር የለውም ሚስትን ብትሆን አግብቻት እስከ አራት ስለሚፈቀድ አራት እስከ ሞላ ድረስ እንደ ልብ በቃ ጓደኛዋን ብትመጣ አገባት አለው ምንም፣ መብቱ ነው ማለት ነው። ይሄ ተገቢ አይደለም ማለት ነው። Treba አሁን እስኪ እኔ ብዙ ማብዛት አልፈለግም። በዚህ ጉዳይ ላይ ድራማቸው የት ደረጃ እንደደረሰ በቃ ያኔ ከሰውኛ ባህሪ የወጣ ካራክተር ነው እየተጫወቱ ያሉት መኑኝ አሁን፣ አብዛኛውን ዩቲዩብ ላይ ትምህርት የሚሰጥ አይደለም። ትዳር ለትዳር ሲጋጭ በቃ መጀመሪያ ላይ ፍቅር ፍቅር ሲጫወቱ አበባ ሲሰጣት አልጋ ላይ ምናምን ምናምን፣ ይሄ ሙድን አሁን አይመቸኝም። በቃ ይሄ ቫላንታይን እንዲህ አልጋ አበባ እንዲህ ምናምን ያዙ፣ ምንድን ነው ፍቅር ውስጤ ነው ያለው እግዚአብሔር አምላክ ፈጣሪ አምላክ የሰጠኝ ፍቅር ውስጤ ነው። ያ ፍቅር ደግሞ ሳካፍላት እሷ ስታካፍለኝ እኩል የሆነ ፍቅር ይመጣል፣ መስማማት ይመጣል። ከዛ ውጭ ግን አሽቋልጣችሁ ምን ብላችሁ ማለት ከዛ በኋላ ተለያዩ። ከዛ መለያየት ብቻ አይደለም ሚዲያ ላይ ሲዘዋር ሊያሳዩችሁ ሲሰዳደቡ የምታገኟቸው ሚዲያ ላይ ነው። አሁን እንደዚሁ ማለት ነው። ቀጣይ ደግሞ ከሰብአዊነት ባህሪ ውጭ ይሆናሉም ለቪዩ ብለው በሚያሳዝን ሁኔታ ማለት ነው አሁን የማሳያችሁ ቪዲዮ እሱ ማን መብት ሰጥቶት ሴት ልጅ የመቀጥቀጥ ማለት በሚዲያ መጥቶ እየቀጠቀጠ እያሳየ ሴት ልጅ መረገጥ አለባት ምንም ችግር የለውም እስካገባው ድረስ መርገጥ አለብኝ የሚል መልእክት ያለው ይዘት ያለው ነው ብዬ ነው ስበው ለምን ይሄ ሰው በሚዲያ ነው እየቀጠቀጣት እያሳይ ተ ድራማ ነው እሺ ድራማም ቢሆን ባይሆንም ይሄ መልእክቱ ምንድን ነው ሴት ልጅ መርገጥ አለብን እንደ ህፃን ልጅ ቀበቶ አውጥተን መቀጥቀጥ አለብን ያንተ ይባስ ከዛን ደግሞ ይህች የመጀመሪያው ሚስት ደግሞ ደስተኛ ሆና ቪዲዮ ሪያክት እያደረገች ይስ ትለኛለች አሻንጉሊት ይመስል። እንዴ፣ ምንድነው ሰይዶ ሰይዶ ይቅርታ፣ እንደው መቼም እወዳለሁ አከብራለሁ። ነገር ግን እኔ ከመናገር ወደኋላ ማለላቸው ጉዳዮች አሉ። ለምን መሰላችሁ? ቢያንስ በማስተዋል ሚዲያ ስላለን ብቻ ሚዲያዊ የሚዲያ ሰው ነን ማለት አይደለም። በምን አይነት መልኩ ነው ለመጪው ትውልድ ወይም ደግሞ ለልጆቻችን ቢቲው ማለት መርጦ አይደለም የሚያቀብልን ይመጣል ቤታችሁ ድረስ ስልክ ያለያዘ ህፃን የለም። ስልክ ያለያዘ ቤተሰብ ያለም። ስልክ ያለያዘ ፍቅረኛ የለም። ስልክ ያለያዘ ባለትዳር የለም። ከእናንተ አይቶ ምንድን ነው የሚማረው? ሚስቱ የሆነች አየሽ አደለ እሱን አየሸው አደለ እስኪ ተንፈሽ በኝ እቀጠ ቅጥሻ አለሁ ትላት አለ። ከዛ በኋላ ከዛ ምን ተማርን ከእናንተ? ጭራሽ የመጀመሪያ ሚስትየው ዋትስ እንዴት እንደምትደሰት ጎበዝ። ይሁልኝ ይሁልኝ ብቻ አሁ፣ እንግዲህ ይሄን ይመስላል ማለት ነው። እንዳያችሁት ነው ማለት ነው።

ለምን አንድ ሁለት ማግባት ችግር የለውም፣ ከዛ መቀጥቀጥ ሴትንም ችግር የለውም። ጓደኛዋ መጣ አንቺ በሚስት ፊት አንድ ሴት ካየች ከተመቸች በሚስት ፊት ምንም አታመጣም። ሚስት በቃ ምንም መጠየቅ ትችላለህ፣ ምናምን መቀለድ ትችላለህ። ሾያለ ምንድን ነው አልገባኝም። ሰይዶ እኔ በእውነት እንደሌላው አልረገጥኩም፣ ግን ይህንን ነገር ብታርሙ መልካም ነው። ከዚህ በኋላ በዚህ ይዘት ምናምን በቃ ህዝቡን በቃ ላሽ ብላችሁ ይቅርታ፣ በቃ እንደዚህ እንደዚህ ስለሆነ ነው። ያኔ እናንተን ፈል ለማድረግ እንደዚሁ እነ አብርሽ እነ ምናምን እነ ሩታ ምናምን ሙድ እያዟራችሁ አደለ። እየሰገጡ ደግሞ እኮ ሶስት ሶስት ሶስት ነው የሚሰግጡት። ጅልጅላ ጅልጅላንፎ፣ ጅልጅላ ጅልጅላንፎ። በቃ እንደዚህ እንደዚህ። አሁን ደግሞ በቃ ፋሽን ሆኗል። በቃ ምንም አታመጡም እኮ ነው እንዴ? የሆነ ቪዲዮ ነበረ እንደውም እንደ ባገኘው በእናታችሁ፣ አደለ እኔ ዛሬ የመጣሁት ልብሴን ትሰጠኛለ

አልሀምድሊላሂ ይህ ከመጣ ዛሬ አልፈታሽ፣ ጭራሽ እና አግኝቼ ነው ጭራሽ እና ምን ትሆኚ ከእራስሽ ከመጣማ፣ አልሀምድሊላሂ ነው። ለማንኛውም የወላችሁ እንግዲህ የሆነ መሰፋፈጥ ያለበት የሆነ የተግማማ ላይፍ ምናምን ነው የምታስተምሩ። ኧረ እስኪ አንድ እስኪ አንድ ዩቲውበር አንድ ዩቲውበር እንደው በፈጣሪ ይዤዋቸዋል እስኪ ፍቅራችሁም ህይወትን ሴትን ልጅ ማክበር እንዴት መልካም እንደሆነ። አሁን ለምሳሌ የኔን የኔን ሚስት አብዛኛውን ጊዜ እንደምላችሁ ወደ ሚዲያ ብዙ ማምጣት አልፈልግም እኔ ብዙ ጊዜ ማለት ነው። ለምን በቃ እዚህ ላይ ነው ማስቀምጣት በቃ። ለእኔ ህይወቴ ናት፣ ለእኔ መብራቴ ናት፣ በቃ ለእኔ ፋኖሴ ናት፣ እምላት ናት በቃ። የኔ ሚስት ማለት እኔ ሳከብራት ነው ሌላው የሚያከብረው አያችሁ። እኔ እዚህ ጋር ማንም ሰው አሁን ለምሳሌ እዚህ ጋር ሚስትን ምናምን በሌሎችን ቢሰሩ ምናምን አቅለዋችሁ ነው የሚሰሩት። ሌላ ምንም የለም እኮ መቅለሉን ምናመጣው ለአንድ ቪው እና ለገንዘብ ተብሎ ነው። እኔ ግን ሚስቴን እኔ ካከበርኳት ማንም ወዶ ሳይሆን በግዱ ያከብርልኛል። ለምን ምንም የተደረገ ነገር የለማ። እኔም አከብራችኋለሁ፣ እሷንም ያከብራሉ። እኔም እነሱም ደግሞ ያከብሩኛል። እሷም ያከብራችኋለች። አለቀ። መከባበር ያለበት ነው። በቃ ስንትመጣም ሁል በሆነ በተከባበረ መልኩ ነው ሚስትን ማምጣት ያለብን እንጂ ለቢው ተብሎ በቃ ያዙ ይልቀቁኝ መደብደብ ምናምን ምናምን። ሴት ልጅ ደብደብ ያለው የትኛው ክፍለ ዘመን ላይ ነው የቆማችሁት? 18ኛው ክፍለ ዘመን ላይ ነው እንደ ቆማችሁ እንትን ያላችሁት ንገሩንና ኦኬ፣ እሱን መሰልሰል ነው ብለን እናየው። ከዛ ውጭ ግን ሴት ልጅ ክብር ይገባታል እንጂ ድብደብ አይገባትም። ከዛ ባለፈ ደግሞ ይህንን ነገር ከጥያቄ ምልክት ውስጥ መክተት አለባችሁ። ሴት ልጅ ብቻ መረገጥ የለባትም ወንድ ልጅ እንደልቡ የፈለገውን እንትን ያለ ሴት ልጅ ግን ምንም ችግር የለም ከዛ ሴት ለሴት እኔ እኮ የሚያስቁኝ ወንዱ ልጅ ያመጣል ሚስቶች ከዛ የሚጣሉት እነሱ ናቸው በማን በአንድ ወንድ የት ነው የሚኖሩት እዚህ ምድር ላይ የት አለም ላይ አለም ላይ ወንዶች አሉ ወንዶች በሞሉበት ሴቶች በሞሉበት ሰዎች በሞሉበት አለም ላይ አራት ሴቶች ከአንድ ወንድ ጋር ምናቃጠላችሁ ምን አንገበገባችሁ ማን ምን ምን ምን ፈረደባችሁ እስኪ ንገሩ ይሄንን ከግምት ውስጥ አስገቡልኝ ነው ብለው ወደ ቪዲዮ ሪያክቱ። አስቂኞቹን ልከት ነበር፣ ግን ብዙ ቪዲዮ ሄደብኝ። በሚቀጥለው አስቂኞቹን፣ ያዘጋጇቸውን፣ አስገራሚዎቹን እና ጥያቄ ምልክት ውስጥ እኛን ኢትዮጵያውያንን የሚከቱትን ቪዲዮዎች ይዤላችሁ እመጣለሁ ማለት ነው። ለዛሬ እንግዲህ ሰይዶ እባክህ ይሄንን ነገር እንደ አንድ ወንድማዊነት አስተካክል፣ ራስህን አስከብር። ሚስቶችህን መቼም ምን ላድርግህ፣ ሚስቶችህን ብዬ አንደበቴ ለማውጣትም ቢከብደኝም አንተ ፍቃድ እስከሆነ ድረስ ሚስቶችህን ሰብሰብ አድርገህ ያዝግድ የለም ራስህን አስከብር፣ ሚስቶችህን አስከብር። እንዴ እንደ ሰውኛ እኮ እናውራ፣ ካለ ሚስትህን አስከብር ወይም ራስህን ሚስቶችህን ይቅር ይበለኝ። በቃ ጨርሻለሁ። ይሄን ይመስላል ማለት ነው። በተረፈ በስደትም በሀገር ውስጥ ያላችሁ ሰላማችሁ ይብዛልኝ። እንደዚህ ነጭ ነጩን እንዲሁም ደግሞ ማህበራዊ ጉዳይ፣ ሀገራዊ ጉዳይ፣ አስቂኝና አዝናኝ ቪዲዮችን በቁም ነገር እያዋዛን የምንወያይበት ቻናል ነው እና ባካችሁ ብስክራይብ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ወደ ሁለት መቶ ሺህ ስለከተታችሁኝም ከልብ አመሰግናለሁ። ገና ከዚህ በላይ እንሄዳለን ማለት ነው። እሁድ ዕለት ያው ከኔ ጋ ናችሁ። እሁድ ዕለት እናከብራለን ሁለት መቶ ሺህ ህዝቦቼ ጋር ምንድን ነው የሚባለው? ቤተሰቦቼ ጋር አብረን እናከብራለን ማለት ነው። በተረፈ በስደትም በሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ።